ሰፋ ሰፋ ያሉ ልብሶችን ከ16ሺ ብር በታች ይዘንላቸው መጠናል። በመጀመሪያ እንግዲህ ይህን የመሰለ የተዋበ የሚያምር ቆንጆ የሆነ ልብስ በጣም የሚያምር ከዲስካውንቱ መሃል ነው። እንግዲህ ያው ለከስተመሮቻችን ያው ተጠቃሚ እንዲሆኑም በሚል ነው አሁን ላይ በዲስካውንት ይዘናቸው የመጣነ ያው ዲስካውንት ስናደርግ ደግሞ ምንም አይነት የጥራት መጠን የጥራት ጉድለት የለውም። ቆንጆ የሆነ ልብስ ነው ይሄ ልብስ። እንግዲህ በጣም የሚያምር ግሪን ሆኖ በሻይን የተቀላቀለ በጣም ያምራል። በዛ ላይ መደቡም የተወሰወሰ ነው። በጣም የሚያምር ግሬስ ያለው ልብስ ነው ይሄ። ለሰርግ ማጀቢያም ለክርስትናም አው ትልቅ ልብስ ስለሆነ ለማንኛውም ኦኬዥን የሚሆናችሁ ቆንጆ የሆነ ልብስ ነው። እንደዚህ ደግሞ የሚያምር ቆንጆ የሆነ ነጠላ አለው በጣም ነው የሚያምር ሞር። ይሄ አራት አርብ ተገጣጥሞ እና ተሰፍቶ ተጠልፎ ሲታይ ነው ልብስ የሚያምር። ይሄን ልብስ እንግዲህ ለውድ ከስተመሮቻችን በጣም በተመጣጣኝ ዋጋ በ16ሺ ብር ብቻ ቆንጆ አድርገን ሰርተን ባላችሁበት እናደርሳለን። በቀጣይ ደግሞ እችኛዋ ልብስ እናገኛለን። እችኛዋ ልብስ ደግሞ መደቧ ለስለስ ያለች ፒች ከለር፣ ፒች ከለር ነች። የከለር ኮምቢኔሽኑ ያምራል፣ በጣም ያምር ቆንጆ የሆነ ልብስ ነው። በተለይ ደግሞ እንደ መዝጊያ እንደ ዲዛይኑ መዝጊያ ሆኖ በኦሬንጅ ክር መሆኑ በጣም የሚያምር ቆንጆ የሆነ ልብስ ነው። እነዚህም በፈርጥ መልኩ ተፈራርጠው መግባታቸው በጣም ያምራል። በበሬ ሽንጥ መልኩ ደግሞ የገባበት ከለርም የተዘጋውም ልብሱን ያዝ ነገር አድርጎታል። የሚረብሽ ነገር የለውም። ለስለስ ያለ የሚያምር የሴት ከለር የሆነ ፒች የምንለው ከለር አይነት ልብስ ነው። ቆንጆ የሆነ ልብስ ነው። መነኑም እንደሚታየው ጥርት ያለ ምትት ያለ ሁለት አይን መነን ነው። አርቡ ያው አራት አርብ ነው። የጥለት መጠኑም ደግሞ መጠነኛ የምንለው መካከለኛ የምንለው ጥለት ነው። ነጠላዋ ላይ ደግሞ የመሀል ዲዛይኗ ቅልብጭ ብላ በቆንጆ ሁኔታ ወጥቶለታል ማለት ነው። ይሄን ልብስ እንግዲህ በወደዳችሁት በመረጣችሁት አይነት አሰራር ለግሩፕም የሚሆናችሁ ቆንጆ የሆነ ልብስ ነው። ይሄን ልብስ እንግዲህ ቆንጆ አድርገን ሰርተን በ16 ሺህ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። ኦርደር አድርጉ እሺ። በቀጣይ ደግሞ እችኛዋን የምታምር ቆንጆ የሆኑ ልብሶች ናቸው። አይ በዲስካውንት ብናወጣቸውም ግን የተመረጡና ቆንጆ ቆንጆ የሆኑ ልብሶችን ነው ይዘንላቸው የመጣ ነው። እንግዲህ ተጠቃሚ ሁኑ። ለተወሰነ ጊዜ ስለሆነ የሚቆየው ዲስካውንቱም፣ ያው እንግዲህ የዲስካውንቱ ተጠቃሚ ሆኖ። ይህ ልብስ የቤቱ ልብስ ነው። በብራውን ከለር እኛ ቤት ላይ በደንብ በብዛትም ሰርተነዋል። አዎ፣ በደንብ ሰርተን፣ አሁን ደግሞ ከለሩ መደቡ ዶቃ ሆኖ ላዩ ደግሞ ክሮችና ወርቀ ዘቦች ተወስሶ የተሰራ ቆንጆ ልብስ ነች። አዲስ ነች። አዎ፣ በጣም የምታምር ቆንጆ የሆነች ልብስ ነች። ልብሷ ደግሞ ሁለት ፌስ የምንላት ልብስ ነች። እንትኗ ጋር ፈርስ በውስጥን በዚህኛውም መልክ በዚህኛው መሰራት ይችላል። ከለሩ ምንም አይነት ፈርስ ጫማ የሚስብ ነገር የለውም። እኛ ግን ያው ለጥንቃቄ ያህል ስንሰራ ሁሌም ይሸፈናል። ግን ይሄ ምንም አይነት ፈርስ የሌለው ቆንጆ የሆነ ልብስ ነው። ይሄን ልብስ በወደዳችሁት በመረጣችሁት አይነት አሰራር ከወገብ በላይ ቆንጆ አድርገን ሰርተንላችሁ በ15 ሺህ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። በቀጣይ ደግሞ ይሄን የመሰለ የሚያምር አሁንም መደቡ ለስለስ ያለ ግሪን ከላይ ደግሞ ዲዛይኖቹ በውስውስውስውስ የተሰራ ዲዛይኑ ደግሞ ሲታይ አርት ይመስል በሁለት አይነት መንገድ አንድ ልብስ ላይ ሁለት አይነት ዲዛይን ያለው የሚያምር ቆንጆ የሆነ ልብስ ነው። ይሄ ልብስ ባይዘቦ ፎቶ አለው፣ ቴድ ፎቶ አለው ተሰርቶ እና ለምትመርጡት ከስተመሮቻችን በውስጥ መስመር አናግሩን፣ ፎቶ እንልክላቸዋለን። ሞር ተሰፍቶ ደግሞ በጣም ግሬስ ያለውና እና የሚያምር ቆንጆ የሆነ ልብስ ነው። ላዩ መደቡ ላይ ሻይኖች ተወስብሰው ነው የተሰሩት። እንዲህ ስታየው ቆንጆ የሆነ ልብስ ነው። በጣም ግሬስ ያለው የሚያምር ቆንጆ የሆነ ልብስ ነው። ይህ ልብስ እንግዲህ ነጠላ ደግሞ እንደዚህ በሚያምር ሁኔታ ቆንጆ ሆኖ ወጦለታል። በጣም የሚያምር ቆንጆ የሆነ ልብስ ነው። ይህ ልብስም እንግዲህ ተጠቃሚ ሆኑ እንላለን። በመረጣችሁት አይነት አሰራር ቆንጆ አድርገን ሰርተንላችሁ በ16 ሺህ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። ኦርደር አድርጉ። በቀጣይ ደግሞ እችኛዋ ልብስ እናገኛለን። እችኛዋ ልብስ ደግሞ መደባ ግሪን በሻይን ተቀላቅሎ ላባ ደግሞ ፈርጥ የምንለው አይነት ነው በሸማኔ አዎ፣ አዎ። እዚህ በሬ ሽንጡ ላይ ዳርና ዳር የተዘጋበት መንገድም እዚ ጋ አፈራርቆ ሸማኔ የከተተበት መንገድም ልብሶቹን እንደ ዶዶት መጠቀማቸው አሁን እዚህ ላይ አስፈላጊም ከሆነ ለሚፈልጉ ከስተመሮቻችን ፈርጥ ደግሞ ቢገባበት የተለየ ውበትም ይሰጠዋል። ድምቅ ፍክትም ያደርጋቸዋል። ቆንጆ የሆነች ልብስ ነች። ጠበብ ብላ ግን ጥበብ የሆነች ልብስ ነች። ቆንጆ የሆነች ልብስ ነው። ይህን ልብስ እንግዲህ በወደዳችሁት በመረጣችሁት አይነት አሰራር ቆንጆ አድርገን እንሰራላችኋለን። ነጠላው ደግሞ እንደዚህ ቅልብጭ እጭ ብሎ ቆንጆ ነ ወጥቶለታል። ራሱ ዲዛይኑ መጠን ብሎ ጠበብ ብሎ ከነበሬ ሽንጡ ምንም አይነት ዲዛይን ለውጥ ሳይኖረው ቆንጆ ሆኖ ወጥቶለታል ማለት ነው። ይሄን ልብስ እንግዲህ በፈለጋችሁት በወደዳችሁት አይነት አሰራር ከወገብ በላይ ቆንጆ አድርገን ሰርተንላችሁ በ15 ሺ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። በቀጣይ ደግሞ እቺ የመሰለች የተዋበች የከለር ኮምቢኔሽኗ በጣም የምታምር በጣም ያምራል አይደል? የሁለቱ ውህድ በደንብ ለልብሱ የተለየ ውበት ሰጥቶታል። የሚያምር ቆንጆ የሆነ ልብስ ነው። መደቡ ለስለስ ያለ ቢጫ የምንለው አርባ ሁለት ቁጥር የምንለው እሱ ቢጫ ሆኖ ይሄ አርባ ሁለት የምንለው ከቢጫ ትንሽ ለስለስ ይላል በልብስ ሲታይ አፈዘዝ ፈዘዝ ይላል፣ እና ቢጫ ደግሞ ያው ድምቅ ፍክት ያደርጋል። አበሻ ልብስ ላይ ቆንጆ የሆነ የከለር ኮምቢኔሽን አለው። እዚህ ጋር ልብሱ ተዘግቶ እንደገና ሌላ አይነት ሻዶ እዚ ጋር ልብሱ ላይ መግባቱም ሌላ ልብስ አስመስሎታል። የሚያምር ቆንጆ የሆነ ልብስ ነው። አዲስ ልብስ ነች። በጣም ነው የምታምረው። ቆንጆ የሆነ ደግሞ ሰፋ ያለ ነጠላለሁ በጣም ነው የሚያምር። የነጠላው ስፋትም እንደዚህ ቆንጆ ሆኖ ወጥቶለታል። በጣም የሚያምር ቆንጆ የሆነ ልብስ ነው። ይህ ልብስ እንግዲህ ከወገብ በላይ በምትፈልጉት በሌላችሁ አይነት አሰራር ቆንጆ አድርገን ሰርተንላችሁ በ16ሺ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። እንግዲህ ኦርደር አድርጎ በቀጣይ ደግሞ እችኛዋን ልብስ በመጀመሪያ በመግቢያችን ላይ ድምቅ ባለግሪ። ይሄ ደግሞ በሌላ ከለር አሁን ደግሞ መደቡ ትንሽ ፈዘዝ ባለ ቆንጆ የሆነ ሁለቱም የየራሳቸው የሆነ ውበት አላቸው። የሚያምር ቆንጆ የሆነ ልብስ ነው። በተለይ ደግሞ እዚህ ጋር በዶዶት መልኩ ሻይን ግሪን ሻይን መግባቱ ልብሱን የተለየ ውበት ሰጥቶታል። የሚያምር ቆንጆ የሆነ ልብስ ነው። በጣም ነው የሚያምር። ሞር ተሰፍቶ ተገጣጥሞ ሲደረግ ደግሞ ሰፋ ያለ ጥለትም ስለሆነ በጣም ግሬስ አለው። ያው ገበላይ ብፈልጉ በሸፔ ብፈልጉ በዝርግፍ በሌላችሁ አይነት አሰራር ቆንጆ አድርገን ሰርተንላችሁ በ16 ሺህ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። በቀጣይ ደግሞ እችን የመሰለች የተዋበች ቆንጆ የሆነች ልብስ እንግዲህ እችንም በዲስካውንቱ አካተናታል ተካታለች። ቆንጆ የሆነ ልብስ ነው። በጣም ግሬ ሳለው አዲስ ልብስ ነው። መደቡ በብራውን ክር በሻይን ተቀላቅሎ ነው፣ ላዩ ደግሞ ፒንክ ከለር ነው። የሚያምር ቆንጆ የሆነ ልብስ ነው። በጣም የሚያምር ቆንጆ የሆነ ልብስ ነው። በጣም ያምራል። አራት አርብ ነው የመነን ጥራቱ ያው በመሀል አንዳንዴ ጣል እናርግላቸው። ቆንጆ የሆነ የመነን ጥራት ያለው ቆንጆ የሆነ ልብስ ነው። ነጠላው ደግሞ እንደዚህ ሰፋ ያለ አዎ፣ ሰፋ ያለ ቆንጆ የሆነ ነጠላ ያለው ልብስ ነው። በጣም ነው የሚያምር ሞር ተሰፍቶ ሲያልቅለት ትወዱታላችሁ። የሚያምር ቆንጆ የሆነ ልብስ ነው። ይህን ልብስም እንግዲህ ከወገብ በላይ በምትፈልጉት አይነት አሰራር ቆንጆ አድርገን ሰርተንላችሁ በ16 ሺ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። ኦርደር አድርጉ። በቀጣይ ደግሞ እችኛዋ ልብስ እናገኛለን። እችኛዋ ልብስም መደቧ ቢጫ ከሻይን ጋር ተቀላቅሎና ላዩ ዲዛይኑ ደግሞ እኩል በኩል ያጠቃ ነው። በእርግጥ አንዱ ግሪን ነው፣ አንዱ ቢጫ ነው እና ሀፋፍ ነው። ሀምሳ ሀምሳ ነው እና የሚያምር ቆንጆ የሆነ ግሬስ ያለው ልብስ ነው። ይሄ ልብስም ሰፋ ያለ ነው ደግሞ የጥለት መጠኑ ሰፋ ያለ ነው። ብዙ ጊዜ እንደዚህ አይነት ሰፋ ያሉ ልብሶችን ቀነስ ይበልልን ለሚሉ ከስተመሮቻችን ዲዛይናቸው በደረጃ ስለሚወጣ መታጠፍ ይችላል። የሚያምር ቆንጆ የሆነ ልብስ ነው ግን እንዲሁም ደግሞ ግሪስ አለው። ይህ ልብስ ለሰርግ ማጀቢያም እንዲሁ ለክርስትና፣ ማንኛውም አይነት ፕሮግራም ላላችሁ ሰዎች በግሩፕ በተለይ የሚያደምቅ ልብስ ነው። ያደምቃል። ዋጋውም ደግሞ በጣም በተመጣጣኝ ዋጋ ስለሆነ እንግዲህ ተጠቃሚ ሆኑ፣ ኦርደር አድርጉ እንላለን። ይህን ልብስም እንግዲህ በ16ሺ ብር ጥንቅቅ አድርገን እንሰራላችሁ። በቀጣይ ደግሞ እችኛዋን ልብስ እናገኛለን። እችኛዋ ልብስ በጣም ተወዳጅና የሚያምር ቆንጆ የሆነ ልብስ ነው። ከዚህ በፊት ሰፋ ባለው አለው አሁን ደግሞ ይህን እንግዲህ ለውድ ከስተመሮቻችን ተጠቃሚ ሁኑ በማለት ከዲስካውንቱ መሀል አካተነዋል። እንግዲህ ተጠቃሚ ሆኑ እንላለን። የሚያምር ቆንጆ የሆነ ልብስ ነው። የከለር ኮምቢኔሽኑም ጸጥ ያለ የሚያምር መደቡ ላይ በመቶ ቁጥር በሻይን ተወስሶ ነው ያለው። እንዲህ ስታዩ መደቡ ላይ ያለው የሚወጣው ነገር ሻይን ያረጋል። በጣም ሻይን አለው። የሚያምር ቆንጆ የሆነ ልብስ ነው፣ ግሬስ አለው። በጣም ብዙ ጊዜ ብዙ ከስተመሮቻችን የሚወዱትና ተወዳጅም የሆነ ልብስ ነው። ቆንጆ የሆነ ልብስ ነው። ለምን ጸጥ፣ ዝም ያለ ከለር ስለሆነ እንዲሁ ለሁሉም ፕሮግራም ይሆናቸዋል። ብድግ እያደረጉ መልበስ ይችላሉ። አሁን እንደዚህ አይነት ያልጮሁ ልብሶችን ብዙ ጊዜ ለቤተክርስቲያንም ለብሰ ለመሄድ ተመራጭ ይሆናሉና ቆንጆ የሆነ ልብስ ነው። እንግዲህ ይህንም ከዲስካውንቱ መሀል አካተነዋል። እንግዲህ ተጠቃሚ ሁኑ ኦርደር አድርጎ። እንደዚህ ደግሞ የሚያምር ቆንጆ የሆነ ደግሞ ቅልብጭ ያለ በሙሉ ዲዛይን የወጣ ቆንጆ የሆነ ነጠላ አለው ማለት ነው። ይህን ልብስ እንግዲህ ከወገብ በላይ በሌላችሁ በመረጣችሁት አይነት አሰራር ቆንጆ አድርገን ሰርተንላችሁ በ16 ሺህ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። በቀጣይ ደግሞ እች ጠለቷ መጠን ብላ ግን ውበት ያላት የምታምር ቆንጆ የሆነች ልብስ በትልቅ ሰፋ ባለ ነው የሚታወቀው። አሁን ደግሞ ቀነስ ብሎ ተሰርተው ነው የሚያምር ቆንጆ የሆነ ልብስ ነው። መደቡ ለስለስ ያለ ፒች ከለር ነው። ላዩ ላይ ደግሞ ዲዛይኖቹ ደግሞ ሻይኖች እና ሳባዎች ተወስብሰው ነው የተሰሩበት። በጣም ያምራል። እንዲህ ስታዩ በነገር ላይ እነዚህ አይነት ልብሶች ሲሰሩ በጣም ነው የሚያደምቁ። ውበትም አላቸው ሻይን ስላላቸው እና ከለሩ ይህ ነው አትለውም ብዙ የብዙ ከለር ውስውስ ስለሆነ ስብጥር ስለሆነ ይሄ ነው ልትል ማችለው ከለር ስለሆነ በጣም ለብዙ አይነት ማች የሚሆን ልብስ ቆንጆ የሆነ ልብስ ነው። እንግዲህ መጠን ብላ ግን ውበት ያላት ቆንጆ የሆነች ልብስ ነች። የምታምር ደግሞ ቆንጆ የሆነ ነጠላ አላት። ይህን ልብስ እንግዲህ ከወገበላይ በምትፈልጉት አይነት አሰራር ቆንጆ አድርገን ሰርተንላችሁ በተመጣጣኝ ዋጋ በአስራ ሶስት ሺህ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። በቀጣይ ደግሞ እችኛዋን ልብስ እናገኛለን። መደቧ፣ አዎ ቤጅ ሆኖ ከሻይን ጋር ተቀላቅሎ እሚያምር ደስ የሚል አይነት ከለር ያለው ልብስ ነው። አዎ ውጥት ያለ ነገርም የለውም። ከለሩ ፀጥ ያለ ከሚለው የሚመደብ አይነት ልብስ ነው። ሰፋ ያለ ሆኖ ግን የጮኸ ነገር የለውም። የሚያምር ቆንጆ የሆነ ልብስ ነው። ከላይ ደግሞ ለስለስ ያለ ግሪን ተወስሶ በጎመኔ ከለርም አለው። ከለሮቹን ስታያቸው በደንብ ተወስሰው ነው የተሰሩ። ቆንጆ የሆነ የሚያምር ግሬስ ያለው ልብስ ነው። ይህ ልብስ እንግዲህ ለግሩፕ ለክርስትናም፣ ለሰርግ ማጀቢያም ማንኛውም አይነት ፕሮግራም ላላችሁ ሰዎች የሚሆናችሁ ቆንጆ የሆነ ልብስ ነው። ዋጋውም እንግዲህ በተመጣጣኝ ዋጋ ነው ያቀረብንላችሁ። እንግዲህ የዲስካውንቱ ተጠቃሚ ሁኑ። እንደዚህ ደግሞ የሚያምር ሰፋ ያለ ቅልብጭ ያለ ቆንጆ የሆነ ነጠላ አለው ማለት ነው። ይህ ልብስ እንግዲህ በምትፈልጉት በሌላችሁ አይነት አሰራር ከወገብ በላይ ቆንጆ አድርገን ሰርተንላችሁ በ16 ሺ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። በቀጣይ እችኛዋን ልብስ እናገኛለን። የምታምር ቆንጆ የሆነች ልብስ ነች። በብዙ ከለር አላት እቺ ግን ትንሽ ከለሯ ወጣ ያለች ግን የብዙ ሰው አይነት ተወዳጅ የሆነ ልብስ ነው። በጣም የሚያምር ቆንጆ የሆነ ልብስ ነው። መጠን ብላ ግን ጥበብ የሆነች ልብስ ነች። ስታየው ይህ ፓርት ይሄ ፓርት ከዚህ ጋር ከለሮቹ ተተራርቀው የገቡበት መንገድ ሸማ ነው የሰራበት መንገድም ፈርጥ ነው። እንደዚህ አይነት ልብሶችን በእጅ እየጠመለሉ ነው የሚሰሯቸው። እና እጅ ሚያዝ የሚያደረግ አንዳንድ ልብሶች አሉ። ጠበብ ብለው ግን ጥበብ የሆኑ የሚያማምሩ ቆንጆ የሆኑ ልብሶች አሉ። እና ይሄ ደግሞ ቀለል ካለ ከሚባል የሚመደብ ልብስ አይደለም። ቆንጆ የሆነ ልብስ ነው። አርቡ ደግሞ በዛ ላይ አምስት አርብ ነው። አምስት አርብ ነው። ቆንጆ የሆነ ልብስ ነው። እንደዚህ ደግሞ እኩል በኩል የሆነ የሚያምር ቆንጆ የሆነ ነጠላለሁ። በጣም ነው የሚያምር ይህን ልብስ እንግዲህ በምትፈልጉት አይነት አሰራር ከወገብ በላይ ቆንጆ አድርገን እንሰራላችኋለን። በምትፈልጉት አይነት አሰራር ከወገብ በላይ ቆንጆ አድርገን ሰርተንላችሁ በ15ሺ ብር ብቻ ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። እንቀጥላለን። ሰብልዬ ልብሶች በጣም ነው የሚያምሩት። ዲስካውንትንም ወደነዋል። እጅግ የተመረጡ ልብሶች በልዩ ቅናሽ ማለት ነው። አንቺ የለበት ሲሆን ግን ሳናሳያቸው ግን ደግሞ ደስ አይል ማለት ነው። የሚያምር ቆንጆ የሆነ ልብስ ነው። በጣም ያምራል አይደል? የከለር ኮምቢኔሽኑ የልብሱ አሰራር ዲዛይኑ ራሱ ለየት ያለ ወጣ ያለ ቆንጆ የሆነ ልብስ ነው። እኔ እንግዲህ ይህ ለሰርግ ነው የሰራሁት ለራሴ። በጣም ያምራል። የሚያምር ቆንጆ የሆነ ልብስ ነው። ሲሰራ ደግሞ አዎ፣ እንደዚህ ያምራል። በጣም የሚያምር ቆንጆ የሆነ ልብስ ነው። አሁን በጣም ብዙ ጊዜ ጠበብ ያሉ ልብሶችን በፈርጥ ብለን ስንላችሁ እንደዚህ እናሱ ብላችኋለን። ትልቅ ልብስ መሰለ። አዎ፣ ልብሱ ቀለል ብሎ፣ ግን በደንብ ውበት ያለው ቆንጆ የሆነ ልብስ ነው። አርባ አምስት አርብ ነው። በደንብ ዘንከት ያለ ነው ያስታውቃል። ሲታይ የሚያምር ቆንጆ የሆነ ልብስ ነው። ይህ ልብስ እንግዲህ ከወገብ በላይ ደግሞ ወደ ወገብ በላይ አሰራር ስንሄድ አንገት ቅርጿን ትንሽ ወጣ ያለች ለየት ያለች አንገት ቅርጽ ያላት ቆንጆ የሆነች ልብስ ነች። እናንተ በመረጣችሁት አይነት አሰራር እንሰራላችኋለን። ይህ ልብስ እንግዲህ እንደዚህ በፈርጣ ሸብርቆ እንደዚህ ቆንጆ ሆኖ በአስራስድስት ሺህ ብር ብቻ ነው። ይዘንላቸው የመጣ ነው እንግዲህ ተጠቃሚ ሆኖ ኦርደር አድርጎ እኛ ቆንጆ አድርገን እንሰራላቸዋለን። አንድ ከለር አላት ሄድያ እች ልብሷ እችኛዋ ከለር ደግሞ መደቡ በፈርጥና ከለሩ ደግሞ ትንሽ ይለያያል። ከለሩም ይህኛው ቢጫና በሻይን ተቀላቅሎ ነው። ይሄኛው ደግሞ ትንሽ ወጣ ያለ ከመደቡ አንድ አይነት መደብ ነው። ላዩ ግን ዲዛይኑ በቀይና በሻይን ተቀላቅሎ ያለበት ቆንጆ የሆነ ልብስ ነው። ይህ ልብስም እኔ እንደለበስኩት ሆኖ ተሰርቶ ሲያልቅለት የሚያምር ቆንጆ የሆነ ልብስ ነው። እንደዚህ የሚያምር ዘንከት ያለ አንዱ አርበ ራሱ ቴዲም እንደሚያ ሰፋ ያለ ቆንጆ የሆነ ወርዶ ያለው ቆንጆ የሆነ ልብስ ነው። ነጠላውም ደግሞ እንደዚህ በቆንጆ ሁኔታ ቀልብጭ ብሎ ወጦለታል ማለት ነው። በመረጣችሁት በወደዳችሁት አይነት አሰራር ቆንጆ አድርገን ሰርተንላችሁ በፈርጥ 16 ሺህ ብር ፈርጥ ካልፈለጋችሁ ደግሞ በ14 ሺህ ብር ጥንቅቅ አድርገን ሰርተን ባላችሁበት እናደርሳለን። ለዛሬ እንግዲህ ቴዲዬ እንደዚህ በደንብ ቆንጆ ቆንጆ የሆኑ የተመረጡ ልብሶችን በዲስካውንት አቅርበንላችኋል። እንግዲህ ስክሪን ሻት እያረጋችሁ በዋትሳፕ በቴሌግራም ላኩልን። እኛ እንግዲህ እንደተለመደው ቆንጆ አድርገን እየሰራን ባላችሁበት እናደርሳለን። ሳምንት ደግሞ እንደዚሁ እንግዲህ ቆንጆ ቆንጆ የሆኑ የተመረጡ ልብሶችን ይዘንላችሁ እንቀርባለን። በያላችሁበት መልካሙን እየተመኘንላችሁ ቸር ሰንብቶ ቸር ያገናኝ።